የርዕሰ ሊቃነ ጳጳሳት ምርጫ አስፈጻሚዎች የምርጫውን ምስጢራዊነት ለመጠበቅ ቃለ መሐላ ፈጸሙ። የመራጭ ካርዲናሎች ዝግ ጉባኤ አስፈጻሚዎች የርዕሰ ሊቃነ ጳጳሳት ምርጫ ምስጢራዊነትን ለመጠበቅ በቅዱስ ጳውሎስ ጸሎት ቤት ቃለ መሐላቸውን ፈጽመዋል። ዛሬ ረቡዕ ሚያዝያ 29 2017 ዓ ም በጀመረው የርዕሰ ሊቃነ ጳጳሳት ምርጫ ወቅት የሂደቱን ትክክለኛነት የሚያረጋግጡ የምርጫ አስተባባሪዎች ከሂደቱ ቀደመ ብለው ቃለ መሐላ ፈጽመዋል። የርዕሰ ሊቃነ ጳጳሳት ምርጫ አስፈጻሚ አባላት በቅዱስ ጳውሎስ ጸሎት ቤት ውስጥ ቃለ መሐላ የፈጸሙ ሲሆን ቃለ መሐላው የርዕሰ ሊቃነ ጳጳሳት ምርጫን በቀጥታም ሆነ በተዘዋወሪ የሚደረጉ ጉዳዮችን በተመለከተ ፍጹም ምስጢራዊነትን ለመጠበቅ ቃል መግባትን ያካትታል። በሐዋርያዊ መንበር በጸደቀው ሕግ መሰረት የድምፅና የቪዲዮ መቅረጫ መሳሪያዎች በምርጫ አካባቢ መያዝን ይከለክላል። ይህ ሥነ ሥርዓት ሁሉም ረዳት የምርጫ አስተባባሪዎች የምርጫውን ሂደት ምስጢራዊነት እንዲጠብቁ ለማድረግና የርዕሰ ሊቃነ ጳጳሳት ምርጫ ቅድስናን ለማስከበር ቤተ ክርስቲያን ቁርጠኛ መሆኗ ኢትዮጵያን የሚያመላክት እንደሆነ ታውቋል። ዘገባው የቫቲካን ዜና ነው።